ማሚ መርካቶ አትሄጂም ያለችን ነው። አዎ አትሄጂም። እኔ ደግሞ ለስራ እዛ መሄድ አለብኝ። የትኛው ስራ? አሁን ለጀመርኩት ስራ እዛ መሄድ አለብኝ። ማሚ ደግሞ አትሄጂም ያለችን ነው። እኔ ካሌጅኩኝ እንዴት ነው የምሰራው? አይሆንማ። በቀደም እንድናደረጉሽ መርካቶ። ማማ ምን አደረጉኝ? ምንድን ነው አደረጉሽ? መተሽ ነግረሽ እንዴ ነው እንዴ? መጎጠት ነው ያለ ነው። መጎጠት ነው ያለ ነው። መርካቶ አንዳንድ ቦታ ላይ አንዳንድ ሰዎች ችግር አለባቸው በተለይ ቢዝነስ ለመስራት የሚፈልጉ ሰዎች በጣም ችግር አለባቸው፣ እና በቀደም ጎትተው ሊወስዷት ነበር። አረ ሊወስዱኛል ነበረ። ወይም ሊጠልፏት ነበር። በጭራሽ ሊጠልፉኛል። ወይም ሊያታልሏት ነበር። ማሚ ትንሽ ነገር ከነገራችኋት በጣም ትልቅ የማድረግ ባህሪ አላት፣ እና እየከለከለችኝ ነው። በዚህ እድሜ እንደዚህ ይደረጋል? አይ ግድ አለ፣ ግድ ነው ማማ ሄዳለአይ ኳ ለእነሱ ነገርኳቸው፣ ነገራቸው ቸገረኝ፣ ይፈልጋል ለእናንተ ነገራቸው። ከኔ አቋምና ከኔ ፈቃድ ውጪ መሆን አስችልም፣ ግልጽ ነው።

በጣም ነው የሚያስጨንቅሽ፣ እንጂ ደግሞ ትፈልጊዋለሽ። ነገር እኮ ነው፣ ፍሬ አለው። እሺ ይሁን፣ ፍሬ ተጨነቅሽበት። እግዚአብሔር ይርዳሽ፣ እግዚአብሔር ከአንቺ ጋር፣ መንገዶች ይከፈቱልሽ። የሰው ግንባር አሁን ግን እኔ ደግሞ በራይድም ደግሞ ወደ መርካቶ አይ፣ ወደ መርካቶ አይደለም። ወደ መርካቶ ማ አብረን ሰዎች ልጅ እየደወሉልኝ ነው። በቃ በቃ በቃ ነው ነው እኮ ሎኬሽን፣ በሎኬሽን የሚሄድበትን ቦታ ነግርሻ ስመጣ በቃ ብታዪው ነበረ። ካልሆነ በቃ

ሰላም ነው ወይ? እንዴና? ሰላም አለ። ሰላም ሰላም፣ ነው ሰላም ነው ወይ? ክብሩ ይስፋ። ዛሬ ደግሞ እስቲ እንግዲህ ደንበኞች አንቺ ጋር ቀርበን፣ በወራን ሰዓት ብዙ ደንበኞችን አግኝተን ነበር። ደንበኞች መተው ነበር ዘመዶች እኔ ከነበረው ሙመንት ጋር ተንከታክቶ ብዙ ደንበኞች መጥተው ነበርና፣ ኦኬ። እነዛ ደንበኞች ደግሞ የኛ ደንበኛ ሆኑ ገዝተውን። አሁን ላይ ደግሞ በአዲስ ነገር የተወሰነ ነገር ይዘን ስለመጣ ኦኬ፣ የተወሰነውን ነገር ደግሞ ያኔ ነገር ናቸው የገዙ ሰዎች ናቸው። እዚህ አካባቢ ያሉት እነጥ ነው። በጣም ነው የሚገርመው። እነዛ ናቸው አሉት። እነዚህን እስቲ ገብሰን ወደ ውስጥ እናየዋለን በምን ደረጃ እንደምናስረክብ ቴምር እንደምናስረክበው። ጥሩ ደንበኞች ነበሩ በአንቺ በኩል የመጡት እንግዲህ ያው አላሳፈር ነው። አሁን ነገር ደግሞ በአዲስ ነገር መተናል። የተለያዩ ሳይቶችን ላውንች አድርገናል። እና እሱን ሳይት ላውንች ከማድረጋችን በፊት ግን በምን ደረጃ ነው የምናስረክበው የሚለውን ነገር ደረጃ ደረጃ ለማሳየት እንግዲህ ዛሬ አንቺን ጋብዛችን ያ ለቡ አካባቢ ያለች ሳይታችን ነችና፣ ብዙ ሰው ሲጠይቅ እንግዲህ የውሃ ጉዳይ፣ የመብራት ጉዳይ፣ የኤሌቬተር ጉዳይ ይጠይቃል። ከባካፕ ጀነሬተሮች ጀምረን ስንነሳ መብራት በማንኛውም ሰዓት ሊጠፋ እንደ ባካፕ ጀኔሬተር በደንብ ፊት የሚያደርግ የሚያደረግ የባካፕ ጀነሬተር አለን። ከዛ በኋላ ደግሞ ወደ ውስጥ እየገባን ደግሞ ተወሰኑትን አሚኒቲዎች ደግሞ ውስጡ ያሉትን ነገሮች በደንብ እናያቸዋለን። እንደ ሳምፕል ሐውስ የያዝናቸው አሉ። አሁን እነዚህን ስናሳይ ደግሞ ደንበኞቻችን ጋር ወይም ደግሞ ከስተመሮቻችን ጋር ማሰብ ያለባቸው ነገር ምንድን ነው እነዚህና አሁን እየገነባ ናቸው ያሉት ደግሞ በጣም ይለያያል። አሁን ከዚህ ደግሞ ወደ አራት እጠፍና አምስት እጠፍ ሞዲፋይ ተደርጎ ተገንብቷል። እነዚህ ግን ጀስት ቴምር ምን ያስረክቧል የሚለው ነገር በዚህ ሰባት አመቶች ውስጥ ይሄንን ለማሳየት ነው። ይሄ ቀለማችን የቴምር ብራንድ ቀለም ነው። አብዛኞቹ ሳይቶቻችን ላይ በእንደዚህ አይነት ቀለሞች ነው የምንለየው። ቴምር የራሱ ብራንድ አለው። ፕሮፐርቲ ማኔጅመንቱን በነገራችን ላይ እኛ ነን የምንሰራው። ባለፈውም አንቺ ጋር በመጣው ጊዜ አውርተናል፣ ለህንፃ አስተዳደር እንደምትመለከቱ። አሁን የዚህ በኮሪደር ልማት ምክንያት በተወሰነ መልኩ ተነካክተው ስለነበረ ነው ቦታው እና ይህንን አሁን የማጽዳት ስራ እንሰራለን። ይህ ለአካል ጉዳተኞች ነው ስንሰራ፣ አካል ጉዳተኞች ነው እነሱን ኮንሲደር ያደርጋል። አሪፍ ብዙ አይነት ሰው ስለሚመጣ፣ አዎ ፓርኪንጋችን ቤዝመንቱ በዚህ በኩል ይሆናል። ይሄ ደግሞ እንግዲህ ሎቢያችን ነው መግቢያ። ኦኬ ሎቢ ውስጥ ስታንዳርዱ ያው ሎቢያችን ውስጥ የመጀመሪያው ሴኩሪቲ ኦፊስ አለን አድሚኒስትሬሽን አለን። እንደምትመለከሱ በስክሪን ሁሉንም ስቴር ኬዞች ኮንትሮል ይደረጋሉ። በየፍሎር ያለው በካሜራ በካሜራ ስቴር ኬዝ ኮንትሮል ይደረጋሉ ሰርቨሮችን ሁሉ እዚህ ያሉ ማለት ነው። ሌባ ምናምንም ቢገባ ሁሉም ነገር በቁጥጥር ስር ነው የሚሆኑት፣ ኮንትሮል ይደረጋል። ይሄ አለ። ይሄኛው የምንጠቀማቸው የእንጨት ስንትኖች እንደ አፓርትመንት እና እንደ ቤት እንዲመስሉ ከዋናው ሜን ጌት ጀምሮ ይሄን የምንጠቀመው። መሀል ላይ ስናገኝ ደግሞ ኤሊቬተሮች ናቸው። ብዙ ጊዜ ኤሊቬተሮች ችግር ይኖራል። በአፓርትመንት ላይ የአንድ ሰው ቤት ማየት ይችላል ቲንክ ሁለት ኢሌቬተሮች ይኖሩናል በኢቭን እና በወር ነው የምንጠቀመው በዛ በኩል በቤት ቁጥራቸው ማለት ነው አንድ ኢሌቬተር ላይ ሎድ እንዳይበዛ ከፋፍለን በዛ እና በዚህ አድርገን ነው እንግዲህ አክሰስ የምናደርጋቸው የምናረጋቸውና ኢሌቬተራችን በዚህ መልኩ እንግዲህ ይሰራል አስረክበንም የሚሰራ ኢሌቬተር ነው ያለን እንግዲህ እንደምታየው ብርሃን በቂ የሆኑ ብርሃኖች አሉት ሴኩሪቲ ካሜራዎች ቅድም ስታያቸው የነበሩ በየፍሎሮች አሉት። ቤት እንዲመስል በነጭ ቀለም ያው አው ሰላም አለ ነጭ ቀለም በነጭ ቀለም ሙሉን አሟልተናል። በቂ የሆነ ብርሃን ያው እንደምታየው ኮሪደሩም አይጨለምም። በዚህ በኩልም ብርሃን አለው። ሰፊም ነው ሰፋ ያለ ነገር ነው። እስቲ እንደ ሳምፕል አንዱን ቤት እንውሰድ። ያ ፈርኒስ የተደረገ ነው። ፈርኒስ የተደረገውን በኋላ እናያለን። እሺ፣ ይሄኛውን ደግሞ ቀድመን ባዶን እንሂድ። ባዶን። እሺ፣ እሺ። አሁንም ያው እያሳየናችሁ ያሉት ቤቶች እንደ ሳምፕል የያዝናቸው ናቸው። ከዚህ የሚሰፉ አሉ፣ ከዚህ የሚያንሱ አሉ። ይሄ ባለ ስንት መኝታ ማለት ነው? ይሄኛው አሁን ባለ ሁለት መኝታ ሁለት ባለ ሁለት መኝታ ነው። ቅልብጭ ያለች ነች። እንግዲህ ግን ይሄንን ይመስላል የእኛ ፉል ፊኒሽ ያስማ ፉል ሙሉ ተሰርቷል። ሁሉ ነገር ነው ተሰርቶ መብራቱ ተሰርቶ። ኦኬ ሶ ደንበኛው ደግሞ በፈለገበት ደረጃ ቤቱን የማሳመር ፍላጎት ካለው የህንፃውን ስትራክቸር ሳይነካ ለውን በራሱ መንገድ ማስተካከል ይችላል ይችላል ይልእንግዲ ያው ህንጻችን የውሸት አደለም። ኑሮ ተጀምሮበታል። እንደምትመለከ ሰው ልብሱን አስተዋል ከልብስ ማስጫነት ውጪ ይሄ ቦታ አንደኛ እራሳቸውን ለማዝናናት ይጠቀሙበታል። በጣም ሰፊ ነው። ከ108 ካሪ በላይ የሚሆራስዙሪያውን ክብ ነው። የውሃ ታንከሮች እዚህ ላይ አሉ። የውሃ ሪዘርቬሮች አአ የውሃ ሪዘርቬሮች እዚህ ጋር አሉ ሶ እዚህ ጋር ሐዘን፣ ደስታ፣ የተለያዩ ነገሮች ይፈጠሩ ሁሉም ነገር አዎ። ከልብስ እንደምታዩ በጣም ሰፊ ነው እና ከልብስ ማስጨነት ውጪ ለሁሉም ፕሮግራም የሚሆን ቦታ በጣም ሰፊ ነው። አልተለመደም፣ ቴራስ ላይም ይሄን ነገር ማድረግ። ሁለተኛ ደግሞ ቪውም ጥሩ ነው። የምታይው እንዳለ ሙሉ ከተማው ነው የሚታይሽ። ሙሉ ከተማው ያምራል። አዎ፣ ሙሉ ከተማው ያምራል። እኛ ያው ሪል ላይፍ የተጀመረበትን ፓርት ደንበኞቻችን እንዲመለከቱ ነው ዋናው ኮንሰፕታችን። እየኖሩ ነው። ለቡ ያለው ሳይት ነው ይሄኛው፣ ለቡ ያለው ሳይት አሁን አዲስ ሳይታችን አሁን በኋላ የምናወራው ነው። ከነዚህ በደንብ ሞዲፋይ የተደረገ ነው። ከ1 ከ3 ከ4 እጥፍ በላይ ሞዲፋይ ያደረገ ነው። እንግዲህ እንደምታዩት ተመልካቾቻችን፣ እንግዲህ የቴም ሪል ስቴት ከገዙ በኋላ ፈርኒሽድ ያደረጉትን ቤት ነው። ሳሎን ቤትና ባዶ ሲሆን ይሄ ነው። ከዛ ደግሞ መኝታ ቤቱ ተስተካክሎ ይሄንን ይመስላል። ያው መታጠቢያ ቤቱም እንደምታዩት የተለያዩ አክሰሰሪዎች አሉት። ከዛም እንግዲህ ሌሎችንም ክፍሎችም ዞር ዞር ብለን ለማየት ሞክረናል። ሻወር ቤቱንም ምን ያህል ኮንፈርተብል ነው የሚለውን አይተነዋል። ከዛም እንደምታዩት ቁም ሳጥንም አለው። በጣም ነው የሚያምረው። ቤቶችን ስናያቸው በጣም ነው የሚገርሙት። ባለሁለት መኝታ ክፍሉን ባዶንም አይተናል። ሙሉንም አይተናል። እዛው ፈርኒሽድ ያደረጉት ቤት ውስጥ ተቀምጠን ትንሽ እናወራለን። እኔ ሰላምታም አላቀርብም፣ እንግዲህ ከእናንት ካቀረባችሁት ማአድ በላይ ሰላምታ የለም ዛ ለብተእነት ነው። ዛሬ እንኳን ባለፈው ጊዜ ስንመጣ አንቺ ነው ሰርፕራይዝ ስናደርግ የነበረው፣ ደግሞ እስኪ ደንበኞቻችንን ሰርፕራይዝ እናድርግ። በጣም ደስ ይለኛል ከአንቺ ጋ ያኔ መጥቼ በነበረን ኮንቨርሴሽን ጥሩ ደንበኞች መተው ነበር። በዛ ሰዓት በጣም ብዙ ሰው ሳቀብን፣ ብልጥ የሆኑ ሰዎች ግን ገዙ። እነዚያ ደንበኞች ተደስተው አሰራራችንን ቢሮአችንን ሁሉም ነገር ወደው እኛ ደንበኛ ሆነው ሄደዋል። ከዛ በኋላም ሰዎች እየላኩልን ነው። እናመሰግናለን ለዚህ አንቺንም እነሱንም። አሁን ላይ ምንድነው አዲስ ሳይቶችን ላውን ቻረክ እንግዲህ ያው አሁንም እንገኘው የደንበኛ ቤት ውስጥ ነው የደንበኛ የገዙ ሰዎች ሰዎች ቤት ውስጥ ይሄ ለየት የሚያደርገው ያው ሪል ስቴት ላይ ብዙ ጊዜ የትረስት ጉዳይ የማስረከብ ለማስረከብ ጉዳይ ይሆናል። እኛ ግን ደንበኞቻችን ጋር ያው በፍሪደም ቤታቸው እስከ መቀረጽ ደረጃ እንደርሳለን ማለት ነው። ምናልባት የተለያዩ ሪል ስቴቶች ነገር ሞክሮት ሊሆን ይችላል። ግን አሁን ላይ በዋነኝነት እኛ እያንቀሳቀስ ነው ነው አዲስ አበባ ላይ አሁን ላይ ወደ ሶስት ሳይቶች ላውንች አድርገናል። የት የት አዋሪ ጥይት ቤት አካባቢ በተለምዶ የሚባለው። ከዛ ደግሞ እዚህ ወደ ቫቲካን ኤምባሲ ጋር ወይም ደግሞ ሲልክ ሮድ ሆስፒታል ፊት ለፊት ጋር ሳር ቤት ቴምር ሞርሊ በሳር ቤት ይታወቃል። ሶስተኛ ሳይታችን ነው ሳር ቤት ነው ነው ሌላኛው ደግሞ ሰፋ ባለ ደግሞ ወደ ከተማ መውጫ ወይም ደግሞ ለብዙ ነጋዴዎች በጣም አሁን ላይ እየለማች ያለች ከተማ ነች፣ ገላን ገላን አካባቢ ከተማ ሆናለች። ቆንጆ ሱቅ እስከዚህ ፕላስፎር ድረስ በጣም ሰፊ ሱቅ እዛ ጋ ግንባታ ጀምረናል ማለት ነው። ከአዋሪው ሲጀምርልሽ አዋሪው ጥይት ቤት ኦቢድ ጋ ማንም የሚያውቀው መሀል ከተማ ጋ ያለ ቦታ ነው። አሁን በመልሶ ማልማት የለማ ቦታ ነው። ጥሩ ቪው፣ ጥሩ ቦታ፣ ጥሩ የተለያዩ ነገሮች አሉበት ቦታ ነው። እዛ ጋ ግንባታ ጀምረናል። ጂ ፕላስ 2019 የሆነ ቢውልዲንግ ነው። እዛ ላይ አነስ ያለውን ካሬ ልንቀርሽ፣ ሁሌ ለትላልቅ ሰዎች ወይም ገንዘብ ላላቸው ነው ምታዳሉትም የሚል ደንበኛ ይመጣል ይመጣልና ሰባስምንት ካሬ ጀምሮ ከዛ ደግሞ ከፍ እያለ እስከ ባለ ሶስት መኝታ ብዙ አማራጮች ይኖራሉ። እሱን ደውለው ብሎ ይጠይቁናል። ሰባ ስምንት ካሬዋን ግን እንደ ኤግዛምፕል ማንም ሰው ደፈር የሚያረጋት ስለሆነች ማለት ነው ቅድመ ክፍያው ሀያ ፐርሰንት ይሆናል። በፕሮግረስ ልክፈል ካለ ደንበኛው በሂደት በሂደት እያየውበት ካለ አጠቃላይ ሳዋ ወደ ስምንት ነጥብ ዘጠኝ አካባቢ ነው። ግን አንድ ደንበኛ እቺን ነገር መቶ ፐርሰንት መክፈል እችላለሁ ካለ ከዚህ በፊት እንዳለን ትሬንድ 35% ኦፍ እናደርግለታለን ። ስለዚህ እዛ አዋሬጋ 78 ካሬ 89 ያለውን ቤት በ57 በ58 አካባቢ 100% ቤቱን መውሰድ ይችላል ማለት ነው። ከፍሎ ሙሉ ከከፈለ ማለት ነው። ዳትሚንስ እኛ ከ3 ሚሊዮን ብር በላይ ዲስካውንት እናደርግለታለን ቶሎ ስለከፈለ። ያ ማለት ቤቱ አሁን 78 ካሬው አዋሬጋ እየሸጥን ያለነው ጥይት ቤት በተለምዶ የሚባለው ከቤተ መንግሥት ወይም ከገብርኤል ጀርባ ያለው ማለት ነው። እዛ ጋር ነው እየሸጥን ያለ ነው። 78 ካሪ አጠቃላይ ሰው 89 አካባቢ ሶ በዳውን ፔመንት ልክፈል ካለ የዛን ሃያ ፐርሰንት ከፍሎ በፕሮግረስ 16 ዞን ፔመንት እስኬጁሎች ይኖሩታል። ቤቱን እስክናስረክበው ድረስ በዛ ፔመንት እስኬጁል መሄድ ይችላል። አይ ግን አሁን እጄ ላይ ካሽ አለ የካሹን ታይም ልጠቀም ደግሞ የሚል ካለ ካሽንም ከፍሎን ጊዜም ደግሞ እንሰጠዋለን፣ እፎይታ ጊዜ በፕሮግረስ ለሚሄደው ማለት ነው ለዚህኛው ግን ኦፍ ስለሚሆን ምን ማድረግ ይችላል? 35 ፐርሰንት እኛ ኦፍ ስናደረግለ 3 ሚሊዮን ብር ዲስካውንት ሲደረግ 89 የነበረው ቤት 578 ይሆናል። ይሄ የመጀመሪያው ዲስካውንት ነው። ሁለተኛው ዲስካውንቱ ደግሞ ከ30 ፐርሰንት በላይ መክፈል የሚችል ከሆነ ሰውዬ ወይም ደግሞ ይሄ ደንበኛ ከ30 ፐርሰንት በላይ የሚከፍል ከሆነ ቅድሚያ ዲስካውንት ይኖረዋል። ሰላሳ እና ከዛ በላይ ስለከፈለን። ከዛ ውጪ ደግሞ የፎታ ጊዜ ይኖረዋል 30 ፐርሰንት እንደከፈለን በአንደኛው ወር ወይ በሁለተኛው ወር ወይ በሶስተኛው ወር ፔመንት አትጠይቀው ጊዜ እንሰጣለን። ኦኬ የፎታ ግዜ ነው። የፎታ ግዜን እንሰጣለን። ከ30% ጀምሮ ለሚከፍሉ የገንዘብ ዲስካውንትና የፎታ ጊዜ ይኖረዋል። 65 ፐርሰንት ለሚከፍሉ ደግሞ 35 ወፍ አርገንላቸው ያው እንደ 100 ፐርሰንት ቤቱን በዛ መውሰድ ይችላሉ ማለት ነው። አዋሪ ጋ ያለው ቦታችን በጣም ጥሩ ቪው አለው። በጣም ሴኪዩሪቲው የተጠበቀ ቦታ ነው። ለሴቶች አደባባይ፣ ለመሀል ከተማ ወደ ሲግናል፣ ወደ 22፣ ወደ ካሳንቼስ በደንብ ዲስትሪቢዩት የሚደረግበት ነው። በፓርላማ በኩል አርገሽ ወደ አብረት ላይብረሪ፣ ወደ ፍሬንድሺፕ ፓርክ፣ ወደ ሸራተን ብዙ ቦታዎችን ያማከለ አማራጭ ቦታ ነው በመስጊድም ደረጃ በቤተክርስቲያንም ደረጃ በተለያዩ ቦታዎች በእምነት ተቋማትም የተሟላ ነው በሆስፒታልም ደረጃ ጥሩ ቦታ ነው እና እዛ ጋር ሽያጭ ጀምራቸዋል ምን ያህል ጊዜ ይቆያል አሁን አንድ ሰው ሲከፍል የሚረከብበት አመት ሶስት ዓመት ወይም ሰላሳ ስድስት ወራት ነው ሌላም ሴቶች አሉ አሁን ቴምር ጋር ትልቁ አመት ሶስት አመት ነው። ከዛ ሁለት አመት አለ። ከዛ አንድ አመት ተኩል አለ። በዚህ ሬኞች ውስጥ ነው እንደ ግንባታው ሂደት ሁኔታ ማለት ነው። እዛ ጋር ይኖረናል ሶ አድቫንቴጅ ውስጥ ከመጨረሻው የመጨረሻው የቴምር ሊሚት ግን ሶስት አመት ነው። ሶስት አመት ነው፣ ከዛ በላይ አይሄድም። ከዛ በላይ ከሄደ ቅጣት አለብን። ባለፈው እንደነገርኩሽ አግሪመንቱ ራሱ እንደዛ፣ አግሪመንቱ ላይ ቅጣት አለብን። አሁንም ሰውራ እንደ ባለፈው ተመሳሳይ ነው። ምንም አይነት ኢንፍሌሽን አይኖርም። የዋጋ ጭማሪ አሁን በነገርኩሽ ፕራይስ ነው የሚቀጥለው። ከመጀመሪያ እስከ የዛሬ ሶስት አመት ብዙ የግንባታ እቃዎች ዋጋ ሊጨምር ይችላል። አንዳንድ ቦታ ላይ እንደዚያ እኩል የመጨመር ነገር አለ፣ ይሄ አለው። እኛ ጋር ምንም አይነት ጭማሪ አምስት ስምንት ይሄው ዋጋው ይሄው ነው ወይ ደግሞ ነው ዋጋው ይሄው ነው፣ ምንም አይነት ጭማሪ አይኖርም። ሌላኛው ሳይታችን ሳር ቤት ነው። ሳር ቤት በጣም በጣም በጣም ቴምር ስሙ የገነነበት ቦታ፣ በጣም ስሙ የገነነበት ቦታ ነው። የምንይዛቸውን ቦታዎች በጣም ቆንጆ ቆንጆ ቦታዎች ናቸው፣ ሳር ቤት ጋር። አሁን ግን ይሄኛው የመጨረሻ የመጨረሻው ሳር ቤት ሽያጫችን ነው የሚሆነው። ይሄ ሲልክ ሮድ ጋር ወይም ከሲልክ ሮድ ሆስፒታል ፊት ለፊት በተለምዶ ደግሞ እዙ አካባቢ አእምሮኝ የሚባል ምግብ ቤት አለ። ከአምሮኝ ሁለተኛው ቅያስ ያለው ሳይታችን ነው። ከባለ ሁለት እስከ ባለሶስት ሰፋ ሰፋ ያሉ ቤቶች ይኖራሉ እዛ ላይ ከሰማንያ ሁለት ካሬ ጀምሮ ይኖራል አጠቃላይ ሂሳቡ እሱም ደግሞ እንደዚሁ 9.8 አካባቢ ነው ማለት ካሬ አውቄ ነው ዝቅተኛ ዝቅተኛ ሆነ የምናገር ማንም ሰው አፎርድ የሚያደርገውም ማለት ነው እንጂ ከዛ በላይ በመቶ ቤቶች ደረጃ ካሬዎች ይኖራሉ አፎርድ አደርጋለሁ የሚለው ደግሞ ከፍ ያለ እያየ እያሰላ ይሄዳል እያሰላ ይሄዳል በዛ ላይም ደግሞ ደውሎ ሞል መረጃን እንዲወስዱ ብዙ ጊዜያቸውን ላለመውሰድ ነው እኛን መጠየቅ ይችላሉ እና ሁለት ካሬ 9 ነች ደንበኛው እንደዚሁ 65 ከፍላለው፣ እናንተ እናን 35 ኦፍ አርጉልኝ ካለ ቤቱ ዳይሬክት ወደ 63 አካባቢ 64 አካባቢ ይመጣል። ይህም ከ3 ሚሊዮን እስከ 4 ሚሊዮን ብር ትልቅ ቅናሽ ነው። ሴሚ ነው፣ እኛ ጋር እየሸጥን ያለ ነው። ሰሚ ነው። ፉል ሲሆን ጭማሪ ተደርጎበት በካሪ ላ ሺ ብር ፉል ፊኒሽድ ማድረግ ይቻላል። ግን ደንበኞቹን ኮሎናይዝ ላለማድረግ እኛ በሰሚ ፊኒሽት ነው የምንጨርሰው። ሰው በራሱ መንገድ በራሱ ፍላጎት ይጨርሰዋል። በራሱ ፍላጎት ይጨርሰዋል። ግን እኛ ባለፈውም እንደነገርኩሽ ቻክ ላይ ነው የምናቆመው። ይሄ ገና የሚቆረቆር የሚለሰን ምናምን ነገር የለውም። ቻኩ ያልቃል። ቻኩ ያልቃል። ሰዎቹ ሲገቡ በቃ ፔንቲንግ ለማሳረፍ ነው፣ ለምንም አይገቡም። ቅድም ባለፈውም ባወራንበት መንገድና ሰው እዛ ጋር ያለው ሳይታችን በጣም ትልቅ ዳውንታውን ነው። በኤምባሲዎች የተከበበ ነው። ከጀርባው የአምባሳደሮች መኖሪያ ነው ያለው። እነዚህ ደግሞ እኛውን ሳይት ሪኮመንድ የምናደርገው በጣም ኢንቨስት ማድረግ እንፈልጋለን ለሚሉ፣ ወይም ደግሞ ሬዚዴንሻል እንደ አፓርትመንት እንደ ገስት ሀውስ እንይዟለን ለሚሉ ከስተመሮች በጣም ያ ቦታ በጣም የሚሆን ቦታ ነው። ይህንን ቦታ አሁን ላይ ላውንች አድርገነዋል። ምናልባት ቆየ የሚባል 15 ቀን ቅናሹ በሳይት ደረጃ 15 ቀን ቅናሹ ሳይሆን እስቶኩ ቅናሹ ሊያልቅ ይችላል ነው። ቅናሹ ምናልባት ከአንድ ከሰባት ቀን በላይ ነው። ቀድሞ ሶከ ከመክፈል አለበት። ቀድሞ ቀድሞ መክፈል ይኖርበታል ማለት ነው ሰባት ቀን ያህል ዲስካውንቱ ይሆናል። ከዛ በዘለለ ግን ስቶኮቹ ያው መሀል ከተማ ናቸው እና ሰው በጣም ይፈልጋቸዋል እና አርጀንሲ የተፈጠረባቸው ቦታዎች ስለሆኑ ቶሎ ቶሎ ፒክ ይደረጋሉ። እንደነገርኩሽ ሳር ቤት ላይ ማስታወቂያም ሳይደረግ የሚሸጥ ቦታ ነው። ስለዚህ ያ ቦታ ስለሆነ ደንበኞቻችን ፈጠን ብለው ከሰማንያ ሁለት ካሬ ጀምሮ ተለቅ ተለቅ ያሉ ካሬ የሚፈልጉትም ሰዎች ይኖራሉ። ደውሎ ይጠይቁን። እንዲሁ አዋሪ ጋር እንደነገርኩሽ ከሰባ ስምንት ካሬ ጀምሮ እዛው ላይም ተለቅ ተለቅ ያሉ ካሬዎች ይኖራሉ። ደንበኞቻችን ደውሎ ይጠይቁን። ማለት ነው መረጃ በደንብ ያገኛሉ፣ በደንብ ያገኛሉ። ኮንቨርሴሽኑም ያኔ ነው የሚመጣው ኢንተረስቱ እንትን ስለሚል ማለት ነው። ከዛ በዘለለ ገላንጋ ያለው ሳይታችን ገላንጋ በፊት ቦቲዎቹ የሚቆሙበት ወይም ደግሞ የቃሊቲ ስቴዲየም ዛጋ የተሰራ ነው፣ እሱ ፊት ለፊት ያለ ነው። ያው ትልቅ ተስፋ ያለው ቦታ ነው። ስቴዲየም ምንም ስላለው ማለት ነው። በሙሉ ደረጃ ሰፋ ሰፋ ያሉ ሱቆችን ከ16 ካሬ ጀምሮ እስከ 34 ካሬ ከሁለት ነጥብ አምስት ሚሊዮን ብር ጀምሮ እስከ ስድስት ሚሊየን ብር ድረስ ሱቆች አሉ። በ25 ሚሊዮን ብር 26 ካሬ ሱቆች በ25 ሚሊዮን ብር ሰፋ ያለ ይኖራል። ብዙ አይነት አማራጮች አሉት። ለጸጉር ቤት ሞል ስታንዳርድ ነው። ከዚህ በፊት አድዋ ዜሮ ዜሮ በሱቅ የምንታወቃለን። ጋርመንት ላይ ባለን ሱቅና ሞር እንደሚያዝ ነው። ፒያሳ ላይ ነው። አሁን ደግሞ ገላንን ፎከስ ያደረግንበት ምክንያት ምንድን ነው? ፖርት በያት መወጣጫ ነች። እዛ አካባቢ ደግሞ የሚኖሩትም ሰዎች የትራቭል ሂስትሪ ያላቸው ሰዎች ናቸው። የጅቡቲ የምንም የምንም እንቅስቃሴ የሚደረግበት ቦታ ነው እና ሰው እዛ ቦታ ላይ ጥሩ ሱቅ እየገነባን ነው። ለጸጉር ቤት ለተለያዩ ነገሮች የሚሆን ቦታ የተደረገ ነው። ግን ከዛ በዘለለ ደግሞ ደፈር እላለሁ የሚል ደግሞ ደንበኛ ካለ እስከ አራት መቶ አራት ካሬ ድረስ ለካፌም ለጂምም የሚሆን ሰፊ ቆንጆ ቪዮ ያለው ወደ ቴራሱ አካባቢ ጋር አለ እሱንም ሱቅ ደንበኛ መቶ መሞከር ይችላል፣ ማየት ይችላል። እዚ አካባቢ ተስፋ ያለው ቦታ ነው። እስቴዲየሙ ሲያልቅ ያለው ቦታ ሲያልቅ ምኑ ሲያልቅ በጣም ቆንጆ የሆነ አሁንም ሞቅ ብሏል፣ ግን ከዚህ በላይ ደግሞ ሞር በደንብ የሚሞቅበት ቦታ እዛ ጋር ሱቅ እየገነባን ነው እና ደንበኞቻችን እነዚህን ሰርፕራይዞች ቀድመው አሁን ሱቅ ሃያ ስድስት ካሬ በሁለት ነጥብ አምስት ሚሊዮን ብር በጣም ርካሽ ነው፣ በጣም ሰፊ ነው። አዋሪ ጋር ያው 78 ካሬ በ5 ነጥብ 8 አካባቢ አናገኝም ሳር ቤት ጋር ብንመጣ ደግሞ በ6 ነጥብ 3 ዲስካውንት ተደርጎ 9 ሚሊዮን ብር የነበረ ቤትና 8 ሚሊዮን ብር የነበረ ቤት 3 ሚሊዮን እና 4 ሚሊዮን ብር ብዙ ጊዜ በዚሁ አጋጣሚ ለደንበኞቻችን ማሳወቅ የሚፈልገው ይሄ ብር ስንቀንስ ወይም ደግሞ ትልቅ ዲስካውንት ሲኖር ይሄ ያለ መሸጥ ጉዳይ ምናምን አይደለም። ብዙ ሰው ለምን ይሄ ያን ያህል ደረጃ እስከ መቀነስ ደረጃ እኛ ሀገር ሁለት አይነት ከስተመር ነው። አንዳንዴ ፕራይስ ቀነስ ስታደርግ ሰው ይደነግጣል፣ ያንን ማቴሪያል ይጠራጥረዋል? ለምን ቀነሰ የሚል ነገር። ሲወደድ ነው ብዙ ሰው የሚፈልገው። እኛ ጋር ደግሞ ምንድነው አንደኛ የተነሳንበትም ዓላማ ለማንም ሰው ቤትን ማስረከብ ነው። ዳቦ ቤትን እንደ ዳቦ ማምረት የሚል ሞተው ነው። ሁለተኛ ዲስካውንት የምናደርግበት ምንድን ነው መኔው ቫሪው ነው የቆየ ኢንፍሌሽን እንዳይፈጠር ስለዚህ ካሽ የሚሰጠንን ሰው ቶሎ አክሰብት አክሰብት አክሰብት እናደረገዋለን። ያንን አክሰፕት ስናደረገው ያንን ኦፈር እንሰጠዋለን። እሱ ደግሞ ካሽ ስለሰጠን እኛም ደግሞ ለዛ ደንበኛችን ደግሞ ኦፈር እንሰጠዋለን እንጂ ዲስካውንት የሚደረገው ያለመሸጥ የመሸጥ ጎደ ሳር ቤት እና አዋሬ ጋ እንኳን ስምንት ሚሊዮን ብር አደለም እንኳን ዘጠኝ ሚሊዮን ብር አደለም፣ አስራ ዘጠኝ ሚሊዮን ብር ቢባል ለቦታው ብቻ ሲባል ማለት ነው ሰው ለፍሮ ይገዛዋል ማለት ነው አይን ቦታ ስለሆነ ደፍሮ ይቀዝባል እና ሰው ደንበኞቻችን ይሄን ሰርፕራይዝ ማማ መታ ብሰማው ጥሩ ነበር። ምናልባት ደግሞ ዳያስፖራዎችም አሉ። እኔ አሁን የመጣሁት ትልቁ ነገር አንድ ዳያስፖራ ዘመዴ ነው የላከኝ። እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን። ደህና ነው ወይ አለናለኝ። ቤተሰብ ልጆች እንዴት ናቸው? ሁሉ ሰላም እግዚአብሔር ይመስገን። በስማም በስንት ጊዜ ከየት ተገኘ ተተፋፋ ነው አለን። ሁሉ ሰላም ለመድከ ሀገሩን ሁሉ ሰላም ደህና ነው። አሁን ለመድ ለጥብቁ ጉዳይ ነበር የፈለግኩሽ። ምን ነው የሆነ ቦታ ሊሄድ ነው ወደ መኪና እንትን እያልኩ ነበረ። እሺ፣ ረጅም ሰዓት አትይዘኝ መቼም። አስቸኳይ ነበረ ችም ብቻ አዳምት ነ። እሺ፣ አንድ ቤት ለመግዛት ፈልጌ ነበር ነው። እሺ፣ አንቺ እንደ ቤተሰብ ሁነሽ ያው የበፊቱን በማስታወስ እንደ ቤተሰብ ሁነሽ ያለውን ነገር አንድ እንድታደረግኝ ነበር ሽም እንድታይልኝ እንድታጣሪ ፈልጌ ነበረ። ወይኔ ጊዜ የለኝም፣ በእናተ ትንሽ የሆነች በጣም ወከባ ላይ ነኝ ያለሁት። ወይ ከአስራ አምስት ቀን በኋላ ወይ ምናምን ወይ እንደዛ ብናረግ። እንደዛ እንኳን ይርቃል። አሁን አሁን ዲስካውንት ኦፈር ማወጣዋልና እንደምንም ተቸግረሽ ቢያንስ አጣብሽ አንድ ሰላሳ ደቂቃ አርባ ደቂቃ አጣብሽ። እሺ፣ እንደምንም ተጨናንቄ እሺ፣ ልሞክር። እሺ መግዛቱን እኔ ሳልሆን ራስን እግል ሊል ለማንኛውም፣ ያሉትን ነገሮች የተሰሩትን ቤቶች ላይ ያቸውሽ። አዎ መጀመሪያ ያለው ነገር ነው። እሺ እሺ፣ ያለውን መረጃ እሺ፣ ቼክ አድርጊልኝ ነው። ባለፈው ብሎ የነበር ስላልተመቸኝ እንደገና ነው ዛሬ የመጣሁት እና ለሱ መረጃው ማስተላለፍ እፈልጋለሁ። እና ጥያቄ ስላለው ነው እኔ እኔ ልገዛለት የሚገባው ወይስ ደግሞ ራሱን ብዛ ባለበት መግዛት ይችላል? ደንበኞቻችን አንቺም እሱን መግዛት ትችላላችሁ። ያን ያህል የሚከብድ ነገር የለም። እሱ ከገዛ ያው በዴት ይችላል ፕሮሰስ ይሆናል። አንቺ ከገዛሽ ደግሞ የእሱን ሕጋዊ ውክልና ይዘሽ መጣሽ ሳይን አድርገሽ የእሱን አግሪመንት ተመሰልት ትችላለሽ ማለት ነው። ያን ያህል የሚከብድ ነገር የለውም። አንቺም እሱን ማረግ ትችላላችሁ። ግን ቀለል ለማድረግ ሶ እኛ ጋው ደንበኞቻችን በጣም የተማመኑባቸው ደንበኞች ካሉ እነሱ እዚህ ጨርሱላችኋል ካሉ ደግሞ ሰው ደግሞ የለኝም ብሎ ለሚያስብ ወይም ደግሞ ሰው ማልፋት አንዳንድ የቤተሰቦችም አው አክሰስ ማድረግ ማረግ ድካም እንዳይሆን ለሚፈልጉ ሰዎች ደግሞ ደችልም አለ። ደችል መጠቀም ይቻላል ማለት ነው። በጣም ትልቅ ሰርፕራይዝ ነው የሰማሁት ዛሬ። ምናልባት ቴምር ሌላ ምን የተለየ ነገር መጨረሻ ላይ ማለት የምንችለው ነገር ምን አለ? ጎበኛው ሴሚ ፊኒሽቱን አየሁት ፉል ፊኒሽቱን አይቼዋለሁ። እንደገና ደግሞ ተሟልቶ እየኖሩበት ያለውን ቤት አይቼዋለሁ። እና ምን የምትነግረን ነገር አለ ሌላ? ምንድን ነው ቴምር አሁን አላማውን አሳክቷል የሚባል ድርጅት አይደለም ካሰብ አሁን እያሰብናቸውና ወደፊት እናስባቸዋለን እናረጋቸዋለን ከምንላቸው አንጻር እነዚህ አሁን እያደረግናቸው ያሉት ነገሮች ምንም አይደሉም። ቴምር ትልቅ ቪዥን እና ራዕይ ይዞ የመጣ ካምፓኒ ነው። ስለዚህ ይሄ ካምፓኒ በደንበኛ ደረጃ መታመንን ይፈልጋል። ስለዚህ አሁን የምናረጋቸው ነገሮች ደብል እየሆኑ ደብል እየሆኑ በተለያዩ ሳይቶች የተለያዩ አዲስ አበባ ከተሞች ላይ በተለያየ ቦታ ላይ ቤቶችን መገንባት ትላልቅ ስትራክቸሮችን እና ደግሞ በሲስተር ካምፓኒም ደረጃ ሰፋ ያሉ ኮንስትራክሽን የሚደግፉ ነገሮችን ዴቨሎፕ እያደረገን መምጣት ነው የምንፈልገው እና ሰው ቴምር በስተመጨረሻ መጨረሻ ልልሽ የምችለው ነገር ምንድን ነው? በዚህ አንቆምም። አሁንም ከዚህ በላይ በደንብ እንሰራለን። በቅርቡም ደግሞ ለየት ያሉ ሳይቶች ላውንች የምናደርግበት ሁኔታ ይመጣል። ግን ዝም ብለን ሳይት መልቀቅ አደለም ዓላማችን። አንዱን ጨርሰን አንዱን ሆነ ፕሮግረስ ካደረግን በኋላ አሁን ሳይት ሰርፕራይዝ ብዬሽ እየነገርኩሽ ከነበረው ከኔና ከአንቺ ከተነጋገርንበት እንኳን ቢያንስ የአንድ የስድስት ወርና የሰባት ወር ጋር የሰባት ወር ጋር ያኔ ፒያሳ ሬይ ሊሲ ላይ ነበር እየሸጥን የነበረው። ስለዚህ እነሱም ፕሮግረሳቸውን ከፍ ካረግን በኋላ ነው ወደዚህ ሳይት የመጣ ነው። እነሱ ያኔ የገና ቁፋሮ ላይ ምናምን ነበሩ። አሁን ላይ ተሸጠዋለቁ የተወሰነ ይኖራል አሉ። የተወሰኑ ቤቶች ግን አሁን ላይ አራተኛ ፍሎር ላይ ደረሳል። ተክለ ሃይማኖት ስለአቡን ዘግተን ጨርሰናል። ሳር ቤት ያለው ሞስት አልቋል ተገንብቶ ወደ አያት ያሉትም እንደዚሁ አውቶ ሆኖ እነሱም ተገብተዋል። ስለዚህ ያኔ ስናወራ እነዛ ግንባታ ላይ ነበር እነዛን ጨረስ ናቸው። አሁን ደግሞ ወደዚህ ፌዝ ወደዚህ መተናል ማለት ነው። ስለዚህ እንግዲህ ላከኝ ዘመዴን በቀጥታ የጠየቀ ጥያቄዎች አሉ። አንዱ ጊዜ ስጪ እና ጎብኝተሽ ዊትነሱኝ ነው የተሰሩ ቤቶችን ያለቁ ቤቶችን አይተሽ ፉል ፊኒሽድም፣ ሙሉ ደግሞ ሰዎች እየኖሩ ያሉበትንም ቤት አሳየኝ የሚል ነገር ነው። አንድ እሱን እንግዲህ አሳይተናል። ቀጥታ ግን ለሱ የምትለው ነገር ጥያቄዎቹ ነኝ ናቸው። ቤቶቹ ምን ያህል ዋጋቸውን ቀጥታ ትነግረዋለህ። እሺ እንግዲህ ለደንበኛችን ምንድነው ማስተላልፈው ወይም ደግሞ እንድታቅ የምፈልገው ነገር ያው፣ መጀመሪያ ታማኝ ሰው ሆኖ ወደ እኛ የላከው በደንብ አገላብጣን ያየችው ባዶ ከሆነ ቤት ጀምሮ እስከ ደንበኞቻችን እስከተረከቡበት ቤት ድረስ የመብራት የውሃው የተለያዩ አሚኒቲዎችን ሁኔታዎች በደንብ አገላብጣ ነው እንግዲህ ገኒ ያየችው። ምናልባት የአንተ ኢንተረስት ሰባ ስምንት ካሬ ይመስለኛል አዋሬ ላይ ያለው ቅድም እንዳወራ ነው ነው። አንተ እዛም ሆነ መጨረስ ትችላለህ፣ ገኒ መጨረስ ትችላለች። አይ ቲንክ ሱቅም ደግሞ ገላና አካባቢ እንደምትፈልግ ነግራኛለች። ሁለቱንም መጨረስ ትችላለህና በገኒ በኩልም በራሴ በኩል ስለዚህ ምን ማድረግ የምንችለው ነገር ምንድነው? አንተ የመቶ ፐርሰንቱን ዲስካውንት ኦፈር ነው መጠቀም የምትፈልገው እና እስከ 35 ፐርሰንት ኦፍ እናደርግልሃለን ቅድም እንደተናገርኩት። ስለዚህ ኦልሞስት በ5.8 አካባቢ በ5.7 አካባቢ የ8.7 ቤት እንግዲህ ለአንተ ጀባ እንላለን ማለት ነው። በጣም በጣም ትልቅ ነገር ነው እንግዲህ ተመልሶላል ብዬ አስባለሁ ወንድሜ እኔ በደንብ አይቻለሁኝ ያለውን ነገር አረጋግጫለሁ በቦታው ሄጃለሁ ያስረከቡትን ቤት አይቻለሁ ከዛም ደግሞ ያው እንዳልኳችሁ ፉል ፊኒሽድ ፉል ፊኒሽድ እና እንደገና ደግሞ ሰዎች ፈርኒሽ ዳርግ የገቡበትን ቤት አይቻለው እንዳየኸው። ሶ ከዚህ በኋላ እንግዲህ ፈረሱም ሄደውም አንተ ነው ከፈልከ ገዛላሉ፣ ካልፈልከ ደግሞ አንተ በዴት ቼል መግዛት ትችላለህ ለማለት ፈልጌ ነው። ስለሰጠኝ መረጃ በጣም አመሰግናለሁ። ቲንክ ዩ። በጣም መጥቼ ስላየሁ ደስ ብሎኛል። እንግዲህ ከቴምር ጋር እናንተም ገንዘብ ገንዘብ ሲቀመጥ ያው በጣም ኢንፍሌሽኑ በጣም ከባድ ነው የሚሆነውና ገንዘብ ይዞ ከመቀመጥ ይልቅ አሴት ይዞ መቀመጥ በጣም ተገቢ ነው ብዬም አምናለሁኝ። በትክክል እኔም እንደ ግለሰብ አምናለሁ። ከዛ በተጨማሪ ደግሞ እናንተ ደግሞ ስትመጡ ልትገዙ ስትመጡ ያለውን ነገር ህጋዊ ነገሮችን ሁሉ ማረጋገጥ ያለባችሁን ነገር ሁሉ በራሳችሁ መንገድ አረጋግጣችሁ ቼክ አድርጋችሁ እርግጠኛ ስትሆኑ ወደ ህጋዊ መንገዱ እንድትሄዱ ነው ማሳሰብ ፈልጋለሁኝ። እኔ ያየሁትን ነው የምናገረው። ስትገዙ ደግሞ ፕሮሲዲሩን ጠብቃችሁ እንድትገዙ ነው ማለት የምፈልገው። ስለሰጠ መረጃ በጣም አመሰግናለሁ። ያኔም ሰርፕራይዝ ስላረከኝ አመሰግናለሁ። አሁንም ሰርፕራይዝ ስላረከኝ ቴንኪ ዩ። ከመልካዮቻችን እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበር። ቴምርን ጎብኝት